ሰላም ሰላም፣ ጤና ይስጥልኝ ውድ ፈንድሻቱ ቤተሰቦች እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ የገበያ ቀን ነው እና ግዴታ መስራት ስላለብኝ ነው በሰዓት ቪዲዮ እየሰራው ያለና እኔም ስለጠፋሁባችሁ እያቆራረጥኩ ነው ማወራችሁ። እንግዲህ በጣም ይገርታ፣ አንደኛ ስለጠፋሁኝ ነው ሁለተኛ ደግሞ አብርሽን ደውዬ የማውራት ስላለብኝ በውስጥም ያው አውርቹ አሉ። ምንም የተለየ ነገር አላለኝም፣ ግን ደግሞ በእናንተ ፊት መጠየቅ እፈልጋለሁ። በቃ ጸበል መሄድ አለብህ ካልሄድ ከኔ ጋር ነው የምትጣላ ብዬ እደውልለታለሁ እና እስኪ ምን እንደሚለኝ እንግዲህ አብራችሁን ቆዩ። ግን ደህና ሰነበታችሁ አይደል? ደህና ናችሁ? ዛሬ ገበያ ቀን ስለሆነ ነው በጣም የቸኮልኩት እና ደግሞ ልጅቷ አብራኝ የምሰራዋለችም እየተናደደች ነው ዛሬ በዛሬ ቀን የምን ቪዲዮ ነው እያለችኝ ነው። ነይ ክፍክፍሽ፣ ሊንክ የምን ቪዲዮ ነው ምናምን ምንድን ነው የምታወሪ እያለችኝ ነው። አንተ ልጅ አብርሽ oui. ده درك ይህ ስልክ ያዙ። እስኪ አብረኝ የምትሰራው ልጅ ስልክ ነው። እሙ ነኝ ታውቂ ምንድን ነው ቪዲዮ ላይ ጆማ አለ። አሁን ራሱ መጀመሪያ ብርሃን ጋ ስደውልለት ዘፈን መጣብኝ። ከዛ እሱ አድርጋ ነው ብዬ አለፍኩት። ከዛ ደግሞ አንተ ጋስ ደሞ ስደውል እንደዛ ሲሆን ምንድነው ብዬ የዛን ቀን በጎረቤት ስልክ ነው የደወልኩለት እና አብርሽ፣ በተረፈ ደህና ነህ? እግዚአብሔር ይመስገን ተጠፋፍተናል። ቪዲዮ ላይ እያየሁ ነው። ግን ደግሞ እ አንተ ትቀልዳለህ እንዴ? ምን አይነት ቀልድ ነው የምትቀልዳው? አንተ ስመኝማ ወዲሁ ስሬ ስለወራ ነው በቃ የምድ ጸበል መሄድ አለብን? ነገር ነገር ብዙ ነገር አስወራሃኝ አድርጋብህ ነው ብዬ እኔ። በጣም ብዙ ነገር ነበር። በቃ የማይሆን ነገር ነው ያሳሰብከኝ ያስወራኸኝ። እና በዚህ አጋጣሚ እንደዚህ ማድረግ አልነበረብህም ሲጀመር። እንደው በጣም ብዙ ሰው ነው የደበረው። አረ፣ በደንብ ይቅርታ ጠይቅ በናት። የማይደረግ ነገር ነው ያደረግከው ያለች እሷም ቢሆን ስጀመር አላገኘህም ነበር። አይገርምህም? እንደውም ማግኘቷ እራሱ እንደው ደህና ናት። ኧረ ማርያምን ይደብራል። እንደዚህ እኮ አይደረግም እኮ እንዴ! አንተ ምን ሆነህ ነው ግን? እኔ ስጀመር እንደው ብዙ ብዙ ነገር በውስጥ ስላልከኝ ነው እንጂ ማውራትም ምንም አልፈለግኩም ነበረ። ግን ለማንኛውም አሁን አንተ ደና አይደለህም፣ ጸበል ሄድ በቃ። ጸበል መሄድ ማንን ገደለ? ለምን አትሄድም?

አስደነገጥከኝ። በእናትህ አብርሽ አትገልድብኝ። ኧረ እኔማ ምን ምን ችግር አለው ብትመጣ እኔ ደስ ይለኛል። እንደውም ጸበል ተጠምቀ ምናምን ትሄዳለ እዚህ መጠጥ ጸበል ትገባለ። ኧረ አንቺ ምን ሆነሽ ነው? አይ አይደለም እኔ እኮ በቃ ማለት ችግር የለውም ብዬ ነው ጸበል ብትጠመቅ እንጂ ከእሷ ጋር ምናምን ሳይሆን በቃ ነው ችግር የለውም ነው ግን አብሽ አዎ ወይኔ እሺ ደስ ይለኛል እሺ ከመጣ ደስ ይለኛል ይዝል ገብተን ይዘሽ ነው የምመለሰው። እናንማ፣ እግዚአብሔር ያውቃል። እኔማ አልችልም። በጣም ከባድ ነው። እዚህ ስራ ወቅት ስለሆነ አሁን ስራ ወቅት ነው። ቆይ ስትመጣ እንዲያውም ከመጣሁ ታየዋለህ። አዎ፣ እኔ አዎ፣ እመጣለሁ የምር ወይኒ፣ ደስ ይላል። እንደዛ ከሆነ እሺ፣ እሺ። እና ደና ነው አይደል? ወይኒ ብቻ እየቀለድክ ከሆነ ግን አለቀም። እሺ፣ ደሞ ፕራንክ ነው በለኝ። እንደዛ ካረካት በኋላ

ወረኛ በልሽ፣ በቃ እሺ፣ ቻው አለ። የት ከሄድ ነው? አብርሽ እኮ ልመጣ ነው ናፍቀሽኛል ምናምን እያለ አይደለም፣ ገበያ ላይ ነኝ። ግን ማለት ነው እውነትን ነው ደግሞ። በኔ ላይ ሊቀለድብኝ ነው እንዴ እ ልጅ የምር። እኔ ላይ ደግሞ ሊቀለድ ፈልገው ከሆነ ችግር ነው። የእንኳን ናፍቀሽኛል ምናምን ምን ይመስላችኋል ጋይስ እ ታያችሁት ያብርሽና የኔን ወሬ። እኔ እንደዚህ ላወራ አይደለም የፈለኩኝ ነበር ማለት ያሰብኩት ማለት በቃ የሆነ ነገር ካለኝ ብዬ ነበረ። ጎጃም በዚህ ሰዓት ሊመጣ አውቆ ነው ሊቀልድብኝ ነው። እና እንደሰማችሁት እንግዲህ ናፍቀሽኛል ምናምን እያለ ነው። ልመጣ ነው ወደ ጎጃም እያለ ነው። ከመጣም አሪፍ ነው፣ ደስ ይለኛል። ያኔ ምን ቢመጣ ደስ ይለኛል እና ማለት ሌላ ነገር አይኖረንም። የፍቅር ግንኙነት አይኖረንም እንጂ በእህት በወንድምነት ቢመጣ ደስ ይለኛል። ለማንኛውም ደስ ብሎኛል፣ እንደዚህ ተረጋግቶ በሰላም ስላወራ ደስ ብሎኛል። ውድ ቤተሰቦቼ ይሄንን ቪዲዮ ሙሉን እያያችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ልታበረታችሁ ስል በአክብሮት እጠይቃለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ኢትዮጵያን እግዚአብሔር አምላኬ ባርክ። በያላችሁ በሰላማችሁ ብስት ይበልልኝ ላይክ ሼር ሰብስክራይብ ያደረጋችሁ እንድታበረታቱኝ ይሰል ባክሎ እጠይቃለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። ቻው።